ወደ አምላክ ይፍቀድልን። እንግዲህ ቅዱስ ጊዮርጊስ ክርስቲያን ስለሆነ ብዙ ፈተና ደርሶበታል። እንደምታውቁት በንጉሱ በዱድያኖስ በሰባ ነገስታት ፊት ፍርድ ለመቀበል ቆሞ ብዙ መከራን የተቀበለ ሰው ነው። በስተመጨረሻ ግን ዛሬ ሕዳር ሰባት ቀን ምን ተፈጸመ የሚል በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ሰላም፣ የእግዚአብሔር ቤተሰቦች እንደምናችሁ አሜን። የአምላካችን የእግዚአብሔር ስሙ የተባረከና የተመሰገነ ይሁን። እንደ እግዚአብሔር መልካም ፍቃድ የህያው የሆነውን የእግዚአብሔርን ቃል ለተወሰነ ደቂቃ እንነጋገራለን። እግዚአብሔር አምላክ ማስተዋሉን ያድለን። እንደሚታወቀው ህዳር 7 ቀን የቅዱስ ጊዮርጊስ መታሰቢያ በዓሉ ነው። እሱን ምክንያት አድርገን እንነጋገራለን። እግዚአብሔር አምላክ ማስተዋሉን ለሁላችን ያድለን። የምንነጋገርበት የመጽሐፍ ቅዱስ ክፍል የሚሆነው በመዝሙረ ዳዊት መዝሙር 67 ቁጥር 35 ላይ ባለው ኃይለ ቃል ላይ መነሻ አድርገን ለተወሰነ ደቂቃ እንነጋገራለን። ማስተዋሉን እግዚአብሔር አምላክ ለሁላችን ያድለን። የትምህርታችን ርዕስም የሚሆነው መንክር እግዚአብሔር በላይ ለቅዱሳን ይሁ፣ እግዚአብሔር በቅዱሳኑ ላይ ድንቅ ነው። እስኪ ቃሉ እንዳይጠፋን እንድገመው። መንክር እግዚአብሔር በላይ ለቅዱሳኑ በላይ ለቅዱሳን ይሁ፣ እግዚአብሔር በቅዱሳኑ ላይ ድንቅ ነው። እንግዲህ እግዚአብሔር ማን ነው የሚለውን በምንመለከትበት ሰዓት ላይ እግዚአብሔር ማለት የዓለም ፈጣሪ ነው። እግዚአብሔር ማለት ኦሪ ዘፍጥረት ምዕራፍ አንድ ቁጥር አንድ ጀምሮ እስከ ዮሐንስ ራእይ መጽሐፍ ቅዱስን ብሉይንም ሐዲስንም ብናነብ እግዚአብሔር ማን እንደሆነ ይነግረናል። እግዚአብሔር ማለት ዓለምን የፈጠረ ሰውን የፈጠረ የሁሉ አስገኝ ነው። እግዚአብሔር አለ በቅዱሳኑ ላይ ድንቅ ነው። ቅዱሳን ደግሞ ማለት እግዚአብሔርን መንገድ የተከተሉ እሱ ያዘዛቸውን ሕግ የፈጸሙ ቅዱሳን ይባላሉ። ስለዚህ እግዚአብሔር ቅዱስ ነው። አዎ ቅዱስ ነው። የእግዚአብሔር ቅድስና የባህሪ ቅድስና ነው። ሌሎች ቅዱሳን መላእክት ይባላል። ቅዱሳን ጻድቃን፣ ሰማዕታት ይባላል። የነሱ ቅድስናና የእግዚአብሔር ቅድስና ይለያያል። የእግዚአብሔር የባህሪ ቅድስና ነው። የቅዱሳን መላእክት፣ የቅዱሳን ጻድቃን ሰማዕታት ግን የጸጋ ቅድስና ነው። ለዚህ ነው እግዚአብሔር በቅዱሳኑ ላይ ድንቅ ነው አለ። እንግዲህ በቅዱስ ጊዮርጊስ ሕይወት ዙሪያ ነው የምናየው፣ ወደኛ ሕይወት አምጥተ ነው ማለት ነው። ቅዱስ ጊዮርጊስ ወላጅ አባቱ አንጣሲዎስ ወይም ዘሮንቶስ ይባላል። እናቱ ደግሞ ቴዎብስታ በመባል የሚታወቁ ደጋግ ክርስቲያኖች ነበሩ። እናም ይህ ቅዱስ ጊዮርጊስ በተወለደበት ቦታ ላይ ለእናት ለአባቱ እየታዘዘ ያገለግል ነበር። ቅዱስ ጊዮርጊስ የልዳው ፀሐይ የልዳው ኮከብ እየተባለ ይታወቃል። ሁላችንም እንደምናውቀው የቺውም የመስራቅ ኮከብ እየተባለም እንደሚጠራ እናውቋለን። እና ብዙዎቻችን ያው ቅዱስ ጊዮርጊስ ለሀገራችን ለኢትዮጵያም ባለውለታ ነው። የኢትዮጵያ ገበዝም እየተባለ በቤተ ክርስቲያን ታሪክ አባቶቻችን ይነግሩናል፣ ያስተምሩናል፣ ለሀገራችንም ጭምር እናም ቅዱስ ጊዮርጊስ ከተወለደ ጀምሮ በመልካም አስተዳደግ ያደገ ሰው ነው። ስለዚህ ለነገይቱ ቤተክርስቲያን ለነገይቱ ሀገር መልካም ትዳር ያስፈልጋል። መልካም አገልግሎት፣ መልካም ፍሬ ለማግኘት መልካም ትዳር ያስፈልጋል። እግዚአብሔር አምላክ ትዳራችሁን ትዳር ያላችሁ ይባርክላችሁ። እኛም ልጆች ደግሞ በልጅነት መንፈስ ለእናት ለአባቶቻችን፣ ለታላላቆቻችን፣ ለሁሉም እንድንታዘዝ እግዚአብሔር አምላክ ይፍቀድልን። እንግዲህ ቅዱስ ጊዮርጊስ ክርስቲያን ስለሆነ ብዙ ፈተና ደርሶበታል። እንደምታውቁት በንጉሱ በዱድያኖስ በሰባ ነገስታት ፊት ፍርድ ለመቀበል ቆሞ ብዙ መከራን የተቀበለ ሰው ነው። በስተመጨረሻ ግን ዛሬ ህዳር ሰባት ቀን ምን ተፈጸመ የሚለውን ስንመለከት ህዳር ሰባት ቀን በብዙ መከራ ካሰቃዩት፣ ካንገላቱት በኋላ ቅዱስ እስጢፋኖስን በምግብ በረሃብ እንዲሞት ምንም ከሌላት የሚላስ የሚቀመስ ከሌላት አንዲት ሴት ቤት ውስጥ አስገብተው ከግንድ ጋር አስረዋት ይሄዳሉ። በረሃብ ይሙት ብለው ማለት ነው። ልክ ዛሬ አንዳንድ የእኛ ወገኖቻችን ላይ እንደሚደረግብን፣ የክርስቲያን ወገኖች ላይ ክርስቲያን ስለሆኑ የሚከለከሉት ነገር ብዙ ነው። ክርስቲያን ስለሆኑ የሚደርስብን ፈተና ብዙ ነው። የሚደርስብን መከራ ብዙ ነው። አዎ ፈተና አለብን ሊኖርብንም ግድ ነው። እናም ቅዱስ ጊዮርጊስን ምንም ነገር ከሌላት የሚላስ የሚቀመስ ከሌላት አንዲት መበለት ቤት ውስጥ አስገብተው ከደረቅ ግንድ ጋር አስረውት ይሄዳሉ። እግዚአብሔር በቅዱሳኑ ላይ ብዙ ተአምር ይሰራል። እናም ቅዱስ ጊዮርጊስ ወደ እግዚአብሔር ወደ አምላኩ ጸልዮ ያችን የደረቀችን እስ እንዲለመልም ያደረገበት ቀን ነው። አሁን ይህንን ሌሎች ወንድሞቻችን ከኛ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውጭ ያሉ ሰዎች ቢሰሙ ላይቀበሉ ይችላሉ፣ ግን ዳዊት እየነገረን ነው። እግዚአብሔር በቅዱሳኑ ላይ ድንቅ ድንቅ ስራዎችን ይሰራል። በመጽሐፍ ቅዱስ ስንመለከት ሌላው ቦታ ላይ መዝሙረ ዳዊት መዝሙር 115 ቁጥር 129 ላይ ምስክሮች ድንቆች ናቸው ይላል። ስለዚህ ነፍሴ ፈለገቻቸው። ወዳጆቼ ነፍሳችን ማንን ይሆን የሚፈልገው? እግዚአብሔርን ወይስ ስልጣንን? እግዚአብሔርን ወይስ ገንዘብን? እግዚአብሔርን ወይስ መልክን ውበትን? ሁሉም እኮ ይደርሳል ከእግዚአብሔር በኋላ ቅዱስ ዳዊት ምስክሮች አለ፣ ድንቆች ናቸው። አዎ ድንቅ ናቸው። ስለዚህ ድንቅ ስለሆኑ ነፍሴ ወደደቻቸው። የእኛም ነፍስ እግዚአብሔርን መውደድ አለባት። ቅዱስ ጊዮርጊስ መከራ ደርሶበታል። አዎ ደርሶበታል። ለማን ብሎ ለክርስቶስ ብሎ ለክርስቶስ ብሎ ማለት ስለ ክርስቶስ ብሎ፣ ክርስቲያን ስለሆነ እንደምታውቁት፣ አምልኮተ ጣዖትን በዘንዶ ያመልኩ የነበሩ ሰዎችን በቢሩት ሀገር፣ ያንን ትክክል እንዳልሆነ ስለነገረ ብዙ ፈተና ደረሰበት። ማን? ቅዱስ ጊዮርጊስ። በስተመጨረሻ ምንም ከሌላት ቤት ውስጥ አስገቡት። ቅዱስ ጊዮርጊስ ግን በእግዚአብሔር ረዳትነት እግዚአብሔር ረድቶት ያንን ደረቅ ግንድ እንዲያለመልም ሆነ። በዛሬው ቀን የምናገኛቸው ነገሮች ምንድን ነው? እግዚአብሔር በቅዱሳኑ ላይ ድንቅ ስራ ይሰራል። ሌላው ያቺ መበለት ልጅ ነበራት፣ ያ ልጇ የተፈወሰበት ጊዜ ነው። ከዛ በተጨማሪ ቤቷ በበረከት ተሞላ። ምንም የላትም ነበረ፣ የአጣችን እጣችን የምትባል ሴት ነበረች። ነገር ግን ቅዱስ ጊዮርጊስ ሲገባ ወደ ቤቷ በረከት አብሯት ገባ። ወዳጆቼ እግዚአብሔርን ወደ ቤታችን ሲመጣ እናስገባው። እግዚአብሔር በሰዎች ላይ አድሮ ይመጣል። እግዚአብሔር በመልካም አጋጣሚዎች ወደኛ ይመጣል። እግዚአብሔር በሕይወታችን ላይ ያናግረናል። ልባችንን ከፍተን አቤት ወዴት ልንል ያስፈልጋል። እናም ይህች ሴት አልቀበልም ማበላዊለኝም ማለት ብዙ ነገር ትችል ነበር፣ ግን እንዲቀጣ ብለው አስገቡት ዛሬም እኮ ወደ እኔና ወደ እናንተ ህይወት እኮ ብዙ ሰዎች ለኛ መጥፎ ነገር ያደርጋሉ እግዚአብሔር ግን ያን ነገር ወደ በረከት ይቀይርልናል እንደምታውቁት ነው እናም በዛሬው ቀን ቅዱስ ጊዮርጊስ የታሰረበት የመበለቲቱ ቤት ግንዱ ያፈራበት ቤቷ በበረከት የተሞላበት ልጇ የተፈወሰበት እለት ነው እናም ከቅዱስ ጊዮርጊስ የምንማረው ነገር እስከ መጨረሻው መጽናት ነው እስከ መጨረሻው የሚጸና እርሱ ግን ይድናል እንደሚለው ቃሉ፣ እስከ መጨረሻው መጸንተን ማህተባችንን ካንገታችን ሳንለይ ክርስትናችንን አምነን ተቀብለን ለሰዎች አሳምነን አስተምረን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን እንድንቀበል የአምላካችን የመድኃኔ ዓለም ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን ሉላ ባህሪ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን።